ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት የተስፋ ቴሌቪዥንና የሲኤምኤን ቴሌቪዥን በጋራ የሚያቀርቡላችሁ ይኸው ምስክር ዝግጅታችን ነው። በተለይ በተስፋ ቴሌቪዥን በአየር ላይ የምትከታተሉን በመላው ኢትዮጵያና በአፍሪካ የምትገኙ ተመልካቾቻችን፣ እንደዚሁም ደግሞ በዩቲብ አድራሻችን በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ይህ ዝግጅት እየጠቀማችሁ እንደሆነ አስተያየት የሰጣችሁን ሁላችሁም እናመሰግናለን። ከረፍት በፊት ያቋረጥነውን ምስክርነት እንቀጥላለን። እንግዲህ ሰው ቤት ሄደ ውሻ አራት ውሾች በሉ እስቲ ንገረን ታሪክ ነውእዛው ያች የት እንደነገረች ልትበቃል ና እኔ አሁን ልጅቷ ማረፍ ነው የምፈልገው እንጂ በፍጹም ይህንን ነገር አላሰብኩም። ግን ደግሞ ድምፅ አለ፣ ድምፅ አለ እና ነገርኳት። ለሷ ቡርቴ ምልክት ድምፅ፣ የሆነ ነገር የሆነ ነገር ግን አለ። እኔ አሁን የመንፈስ አሰራር ያው የምትቃወመው የምትጸሌው ነው የመሰለኝ ያው መንፈስ ነው። ይህም ግን ምልክት ሰጠኝ። እግሬ ተንቀጠቀጠ። እንዲት እግሬ እንቀጠቀጣል የሆነ ነገር ግን ሊሆን ነው ክብሩ ግን ለጌታ ይሆናል ልክ ይሄን ብዬ ወጣ ስል አራቱ ውሾች እኔ ላይ ሲሰፍሩ እና አሁን እዚህ ጋር ቦትርፎ ቦታ ቦታ ትርፎይ እና እንትን እነሱ ደግሞ አላወቁም ሽቶ በዛ ላይ ሲያደርጉብኝ በቃ ውስጤ አላቆም ከዛ ይሄ ሁሉ እንግዲህ ዋጋ ያው እንግዲህ በልጅህ ነውና ዋናው ግን ለጌታ አራቱም ተወሰኑ ሰፈሩብኝ በቃ ይሄንም ወተራረፉ እዚህ ጋርና የሚገርም ነገር በቃ ያው እንግዲህ ሕክምና ምንም የለም። ልሄድ ብትል የምትሄድበት ነገር የለህም እና በኢየሱስ ክርስቶስ ስም ስም ኃይል አለው። ደምህ በደም በደምህ በደማ ደም ተቀይሯል። ስለዚህ ያው ስልጣን የለህም አለን። ለትንሽ ጊዜ ያው አንድ ቀን ነው አይደል አንድ ቀን ነው ዘረፍ አንድ ቀን እዛው አንተን አረፍኩኝ ተቸግራችሁ ነው፣ ከዛ ድረስ የመጣችሁት እጃችሁም ተቸግራ ነው እዛ ይዛችሁ፣ በችግር ላይ ደግሞ ሄደው ተጨመረ ተጨመረ እዛ ይህንን ከእግሬ መንቀጥቀጥ ጀመረ። ቡርቴ የሆነ አዮዲን ነገር ያው እንግዲህ እዛች ላብራቶሪ ብዙ ስለ አዮዲን ነገር ማጠብና ዝንብዬ ይደርቃል። ገላልጠዋለሁ ምናምን አገልግሎት አታቁሚ አንጅ አልል አገልግሎት አታቁሚ ሂጂ እዛው ቤት አደራችሁ። እዛው ቤት አደርን። ረፍት አደረገችል ክትባት አልተከተብኩም። ምንም ክትባት የለም። ውሻ ሲነክስ አርባ አ ምንም የለም ምንም ነገር አልተከተብኩም በቃ የእምነት ጸሎት ነው ጸሎት እንጸልያለን ከዛ በሁለተኛው ቀን ራሴ ተነሳ እና በቃ እኒ ወደ አገልግሎት ተሻለ ተለኛለች ያው ድሬዳዋ ሙቀት ስለሆነ ተመልሼ የሄድኩኝና ብርዱን አልቻልኩትም ከዛ ወደ ሙንትን ተስተካከለ ተመልሼ በአይዲን በምናምን እየጠራረኩ ዋናው ግን ጌታ ነው የመጣው ክብሩ ለጌታ ይሁን። እሱ ሰርቷል፣ እሱ አድርጓል። ለኛ አድርገን መልሰን ማንከፍለው ትልቅ ውለታ ጌታ አድርጎልናል። በእውነት ለእኛ የደረሰ እግዚአብሔር። ወገኖቼ በተለያየ ችግር ውስጥ ያላችሁ ሰዎች እሱ ይድረስላችሁ። በእውነት ትልቅ ነው። ጌታን እንዲህ አየ ነው በቃኛ አየ ነው። እና መጨረሻ ላይ ይሄንን ብለው እግሬን በላኝ። ከዛ በኋላ ወደ አሁን ወደምልህ አይደለ ወደ ቀይ ወደ እምዬ ቤት አይ ከዛ በፊት ያው ውሻው እሱን ከበላ በኋላ ያው የእግዚአብሔር ምህረት ነው እንጂ ልብሱ የለም ማለት ሱሪውን እንዳለ ቡጥልጥል አርጎታል የለም አው እና ያቺ እህት እንግዲህ ሁለት ወር እሷ ጋር ሆና ልታስጨርሳት ነበረ ልጃችንን ግን ያንን አይተን አሁን እሱን እንዲህ ከበላ እነዚህ ውሾች ከበሉ እቺ ልጅስ ድንገት ቢበሏት ስለዚህ ትምህርቱ ይቅር ብለን ይዘናት ትምህርት ቤት ያው ቤቴል ነበረና ዳይሬክተሩ ጋር ገብተን በእንዲ ችግር ስለተፈጠረ ልጃችን የሚዘልን ሄድ ነው አለው። አዘነ በጣም እኔ እኮ አለ አጋጣሚ ነው ዳይሬክተሩ ለካ ምሳ ሲበሉ እየዞር ያያል። ምን አይነት ወላጆች ናቸው እያልኩ ነበረ ሁል ጊዜ ተመሳሳይ ነገር በዘለ ልጅቷ አትበላ፣ ምን አይነት ወላጆች ናቸው ብዬ እንደውም ጠርቼም ስጠይቅ ምንም መልስ አልሰጡኝም። እና ለካ እንደዚህ ነው። እንደ ችግሩ ይዛቸኋት ሄዱ

ከዛ ተከራየን አንድ ሄት ቤት እህቴም ነበረች እዛ ግቢ ተከራየን ገባን ተፈተነች አለፈች ፈተናው ተፈተና አለፈች ከዛ በኋላ እንግዲህ ያው እዛም እዚህም እግዚአብሔር ውጥ ውላል እዛም ቤት አለ ንብረት አለ ከዛ ወገኖች የሚጸልዩ ወገኖች አስቀመጥ ይጸለያል ቤት ውስጥ ግቢ ውስጥና መጨረሻ ላይ ግን ባለፈው አንስቶልሃል ስለዛ ስለቤቱ ቤቱ አንስቶልሃል፣ የተረከብከው ቤት ነው አንስቶልሃልና፣ ያው ሁሉንም ካወራ አያልቅም ግን ዋና ዋናው ብቻ ነው የምነግርህ። ከዛ እየተጸለበት መጨረሻ ላይ ምን ይደረጋል? እኛ ያው እንሄዳለን፣ ክረምት እንሄዳለን፣ በመሀል እንሄዳለን፣ እናያለን፣ እንመጣለን። ዋናው ቤት ተዘግቶ ነው ያለው፣ ሰርቪሱና ግቢ ውስጥ ደግሞ ይጸልያሉ፣ ያው ሸራ ተደርጎ ይጸልያሉ ግቢ ውስጥ። መጨረሻ ላይ ግን ምንድን ሆኖ ቤቱ ተሰብሮ ተገባ። እንግዲህ ያው ሰዎቹና የከተማ አስተዳደር ነው ነው የሚሉት ተሰብሮ ተገባ። ንብረታችን እንዳለ ነው፣ ሁሉ ነገር እንዳለ ነው። ከዛ በኋላ ያው ስንሄድ ጭራሽ እየተጠበቀ ነው ቤቱ ስንሄድ፣ ማለት ነው በጋርዶች እየተጠበቀ ነው፣ እኛ ስንሄድ በጣም ግን ካዘንኩት ግቢውን ሰተናቸው ናቸው የሚጸልዩ ሰዎች አብሮ ሰባሪ ሆኖ፣ አህዛብ ነው ቤታቸው ተሰብሯል ብሎ ነገረን። ግቢያቸው ተሰብሯል አብሮ የሚጸልዩ የእኛን አብሮ ሰባሪ ነው። አልነገሯችሁም? እንደ ርህ አልሰማን። ቤታቸው ተሰብሯል እና ሰዎች፣ የማይታወቁ ሰዎች ገብተዋል ብሎ የነገረን አህዛብ ነው። ከዛ ግን በጣም አዘንኩ። እንደው እግዚአብሔር ሆይ ለምንድን ነው ይሄ ሁሉ ፈተና? ንብረታችን እንዳለ እዚህ ሆኖ እንዴት ነው ቤት ተሰብሮ እንደዚህ በቃ እንደፈለገ ሰው እንዲህ ያደርጋሉ ማለት፣ የሚሰብሮ አካል ከለላ ስላገኘ ነው እንደዛ የሚያደርገው። ያው እዛም ስንሄድ የሚሰማን የለም፣ እዚህም የሚሰማን የለም። ከዛ በኋላ ያው ወደ ህግም ብትሄድ እንግዲህ እግዚአብሔር እንግዲህ ለሰዎች ማስተዋልን ይስጥ። ከባድ ነው ጊዜው። ከዛ በኋላ በቃ ለእግዚአብሔር ሰጥተን ንብረታችን የለ ምን የለም ጥለኑ ቁጫን ማለት ነው። በዚህ መሀል እግዚአብሔር ግን መልካም ነው እና ለጊዜው በጣም ልብ የተሰበረ አዘንኩ። ግን ናስሄዱንብረታችን ከለከሏቸው። በቃ ምንም ነገር የለምንከነ ንብረቱ ነው ተወሰደ። እና ከዛ በኋላ ግን አስቀጠልን። ጌታ እዚህ ጸሎት ጀመረን። እግዚአብሔር ባርከው። አንድ ኮማንደር ነበረ ግቢው ቤቱን ተከራየን። ግቢውን ጸልበት ብሎ ሰጠ። እዛ የጸሎት ቤት አደረገን። በጣም ብዙ ሰዎች ከስራት ይፈታል። ፓስተር ለጌ መጥቷ አገልግሏል እዛ ቦታ ላይ። በጣም እግዚአብሔር ገበያ ያው እግዚአብሔር ትላልቅ ነገሮችን እየሰራ በጣም የሚገርመኝ እኛ ያኔ ሱሉልታ አልገባንም እና እየጸለየን፣ አንድ ልጅ በር ከፍታ ገባች። መንፈስ አለባት ከዛ ጮህ መንፈሱ ራሱ መጥቶ ነው መንፈሱ የጮህ እና መንፈሱን ገስጸን ነፃ ከወጣች በኋላ ከሄድ ነው መጣሽው ከሱሉልታ እንዴት እዚህ መጣሽ? ቦታው መጣመ እኔ እንጃ። የሆነ ሰው ብቻ እየመራ እዚህ በር ላድርሶኝ ሄደ አለች። ከዛ ነፃ ወጣች ሄደች። ከዛ ደግሞ ማታ አራት ሰዓት በላንድ ክሮዘር አጋንንት ጭኖ መጡ። ታስሮ አለች እግሩ ጭኖ መጡ። ከዛ በኋላ በር ተንኳኳ ከፈትንላቸው። ምንድን ነው ስባል ነፃ አውጥታችሁ ስጡን አሉ። ሰዎቹ አህዛብ ናቸው። እናይፈለጉት ግን መንፈሱም ነፃ ወጥቶ እንዲሰጣቸው በጣም ተረበሽናሉ። የቤት ቃል ተረፈ ምንላለን። ሰራተኛ ናት የቤት ሰራተኛ፣ በጣም በጠበጠችን። ስለዚህ እዚህ ነፃ ታወጣላቸዋሉ እና ክብር ለኢየሱስ። እናንተ እዚህ መኪናው ውስጥ ቁጭ ብላችሁ ነው ነፃ የምናወጣ ግቡ፣ እናንተ ካልገባችሁ ይዛቻት ይዱ አልኳቸው። እናንተም ግቡና አንድ ላይ ነው የምንጸልላችሁ አንገባብኝ አሉ። እንግዲህ እናንተ ካልገባችሁ ለሱ አንጸልም። ከዛ ገቡ፣ አብሮ ገቡ። ለካ ሁሉም ላይ አለ መንፈሱ። አብሮ ገቡ። ወደ አራት አምስት ናቸው። በዛ በሌሊት እንደው እግዚአብሔር ባርኮ ያው ኮማንደሩ፣ ያው እንግዲህ ክርስቲያን ነው። ግን ያው ቤቱን ፈቅዶ ሰፈር ላይ ተቃውሞ አለ፣ ተቃውሞ አለ እና ከዛ እግዚአብሔር እነዛን ሰዎች ነፃ አውጥቶ ሄዱ ይዞ ሄዱ እና ያው ብዙ ነገሮች አልፏል። በኋላ እንግዲህ ጠይተ ሺ ነበረች ግዜ አዎ የተረሳከልን ማስታወስ ይችላል። አዎ አንድ ጊዜ እኔ ሜክሲኮ አገልግሎት ያው እንግዲህ ይወጣልና ኑ ጸልዩ ነው መጸለይ ነው። ድምጽ ከሌላ አይደለም። በድምጽ ነው የምንቀሳቀሰው በድምጽ ነው። አይ ከዛ ሜክሲኮ ሄድኩኝና ሰበታ ነው አይደል? ተስፋ ነው ምንድን ነው? አንድ ሆስፒታል ያለ ላንድ ማርክ ነው እና ቡርቴኒ ወደ እና ከሰበታ የመጡ አሉ ለእግዚአብሔር ያው እንደሚሰበስባቸው መንፈስ ቅዱስ ያው መሰከረ። ከዛው ለነኝ ሰዎች አሁን እንደ ነው የጌታ ፈቃድ ይሁን ብለ ዝማልና ምክንያቱም በጣም ሁኔታቸውን ሳይ ጋር እንትን ሊሆን ሆነ። እግዚአብሔር ሆይ አልኩኝና ዝምን ይሄን ሆኖ ይጸልይ በዛው ምክንያት ወደ ጥቁር አንበሳ ደሞ ገባው ዝም ብዬ በቃ ገባውና፣ ጌታ ሆይ አልኩኝ። ከዛ ሰላም ለእናንተ ይሁንላ ዝም ብዬ ነው ወጣሁኝና ሁለት ሰዓት ነው ማታ ማታ ሁለት ሰዓት ሆነና ስልክ ደወለችልኝ እሷ እንግዲህ መንፈ አሁን መንፈስ መጥቶ ነው አሁን እሷ አይችልም፣ እንግዲህ ያልኩኝና በቃ ማለት ያው ብዙ ሰው ከልጅ ጋራ ስለሆነ አይመቻትም አልኩና፣ ለካሷ በዛው ግባ ልትለኝ የሆነ ሰው አለ አንድ ልጅ ከእኛ ጋር ትጸልያለችና የውልሽ ቡርቴ ትላታለች። ጌታ በእኔ ምክንያት እንዳይሰደብ ምናልባት አልባት እኔ ቤት መዝሙር ለመክፈት እንኳን ክልክል ነው ፍቃድ የለኝም፣ ስለዚህ አለች ፈቅደውልኛል አሁን ኑ እናንተ ታወጡ የለም ብለውኛል። እኔ ግን ካልወጣልኝ ጌታ ይሰደባል። ስለዚህ አንቺ ነይ እና ጸልይ ትላታለች። እሷ ስትላት ደግሞ እሷ ደግሞ ወደ እኔ የለውም እሱ ሲመጣ በዛው ይግባ ትላለች። ወደዛ ስገባ ፈቃደኛው እንግዲህ እማኝ ናቸው እንትናቸውን ይዘው ቆመዋል። እና ቁጭ ብለዋል ቆመዋል እና መንፈሱ እንደዚህ ታስሮ

ብድግ ብሎ የት ውስጥ ይገባልሃል? እንትን ውስጥ በርሜል ውስጥ በርሜል ውስጥ ሊገል ነው ሀሳቡ። በጭንቅላት ሊገለው አዎ ሊገላት በዛው ሊጭንቅላት በጌታሴት በጌታ በኢየሱስ ስም አትችልም፣ ስልጣን የለም፣ አትችልም አለ። ማለት ይቆማል ተነሳል አሁን ጩኸት ወጣለህ ወጣ ቆመ። ከዛ እውነትም የዛ ሰውዬ አምላክ አሉ። ማማ ማለት ነው የዛ ሰውዬ አምላክ አምላክ ነው። ስለዚህ ያለ ከዛሬ ጀምሮ አንቺ መዝሙርሽን ሽና አዳምጪ አለ። እና ለካ እሷ ደግሞ ልጅ የላትም። እና ትጸልያለች እንደውም እንደው ምን እንደ እቻው ነገር ተለቀቃት አይደለችም እንደዚህ ጌታ ይሰደባል። ጸልያለች ያለችው ልጅ የላችውም። አዳር ፕሮግራም ከኛ ጋር አዳር አለ። ብቻ ቤቱ ጸሎት ነው። ልክ እንደድሬ ነው ማለት እዛ እየተጸለያለም። እግዚአብሔር በልጅ ይባርካታል። ምን ችግር አለ? እሷ ቅንነት ሆነ። ደስ የሚለው ቪዲዮ አላቸው። እንደውም ቪዲዮ ተቀርቷል ና እንደዚህ ሲሆን መንፈሱ ሳይሆን እሷ ስታመልክ የሌ በእምነት የሌል ብላ ስታመልክ ምናምን አለ። ቪዲዮ አለ፣ የተቀረጸም አለ። ግን ከዛ እግዚአብሔር ሊሰጣት አለ። በስንተኛው ቀን መዝሙሩ ብቻ አይደለም እሷም ልጅ ወለደች አለ። እና የእግዚአብሔር እጅ በሀይል ነ እየሰራ ነው ያለው። ክብሩ ለጌታ ይሁን። እና በዚህ ሁሉ ውስጥ ምንድን ነው እሱ ታዲያ ቅድም እንዳልኩ ነው፣ ከኖርንለት ይገለጣል፣ ለኖረለት ይገለጣል። በዚህ ነው በጎቼ ድምጼን ይሰማሉ ነው፣ ከሌላው ግን ምን ይላሉ ነው፣ ይሸሻሉ ነው የሚለው እና የእግዚአብሔር ቃል ብዙ ጊዜ ከተጠጋ ነው። እኔ አሁንም ለሚመለከቱትም የሚለው የተጠጋ ነው፣ ጌታ አያሳፍርም። ምክንያቱም ሲሰራ አይተነዋል፣ ሲያደርግ አይተነዋል። ያኔ ድሮ የምንለው እኛ ነን። ለኖረ ግን ዛሬም ይሰራል ኑሮ ነው። ጌታ ይርዳል። እኔም ጌታ ይርዳኝ እንድኖር። አዎ ብኖር ከኖርኩኝ ይሰራል። ገና እግዚአብሔር የሚሰራው አለ እንዳልሻማሽ። እና ያው ጸሎቱ ቀጠለ። በዚህ ውስጥ ግን በጣም ውጌ አለ፣ ሰልፍ አለ፣ ሰፈር ላይ አንዳንድ ተቃውሞ አለ። እንደውም እውነት እግዚአብሔር ባርከው ያው እንደዚህ በስልጣኑ እንዲያርጎ ነው እንዲያርጎ ነው አለማለታቸው ማለት ነው። ከዛ ግን እግዚአብሔር ብዙዎችን አሳልፎ ሰጠ። ከዛ ሰፈር ውስጥ ተቃዋሚ የሆኑትን አንድ ቤተሰብ በጣም አጋንንት ሲያሰቃያቸው የነበሩ ቤተሰብ፣ ሙሉ ቤተሰብ እግዚአብሔር አሳልፎ ሰጠ። ያው የኛ ስራ ሰዎች ሲሉ ወስደ ለቸርች መስጠት ነው መጸላይ፣ ሰዎችን ነጻ ማውጣት፣ ካሉበት ነገር ሰዎችን ማውጣት ነው እና ከዛ በዚህ ውስጥ እያለን። አንድ ልጅ አለች እዛ፣ መንፈስ ያለባት ደብተራ መንፈስ ይመጣል፣ በቃ ይዟታል፣ ህይወቷን ይዟታል፣ በጣም ያስጨንቃታል። ጸሎት ስንጀምር ግቢ ለቃ ትጠፋለች። ተከራይታ ነው የምትኖረው። እና አንድ ቀን እሱ ቁጭ ብሎ ወንጌል መሰከረላት ህይወቱን እየነገራት እና አልቅሳ አልቅሳ ንሳ ገባች። ከዛ ንሳ ከገባች በኋላ በሶስተኛው ቀን ጸበል ቀርታ መጣች ሄዳ ጸበል ይዛ መጣች። ሩት ያው አሁን ምናልባት ታይ ይሆናል እና ሩት ምን ነው ስንነት በቃ ተውኝ ማለች። ከዛ ጌታ ሆኛ ዘርዘር ተና ይችላል እንሳ ገብታለች። ግን በቃ ከመንግስት እንዳትወጣል በመካከል እኛም ለቀቀን፣ እሷም ለቃ አረብ ሀገር ሄደች። ከዛ ከሁለት ዓመት በኋላ መጣች መጣች። እኛ እዛ ሰፈር ነው ቤት ቀየር ነው ሰው ግን አረብ ሀገር ነው ሄደችው ለቃ መጣችና ከዛ ገባች። ቡርትዬ ደህና ነሽ? እንደት ነሽ? ደህና ዳን ኩልሽ እኮ አለች ስትለይ ማአንቺ አልኩ አጣው። ከዛ እናንተ ዘራችሁ ዘርኮ እኮ አረበ ገር እግዚአብሔር እዛ ሰራን ዳንኩኝ ይሄው አሁን በጌታ ነኝ አለች። በእውነት አልኩ አጣው እና እስከ አሁን ድረስ እግዚአብሔርን መስገን በጣም ጠንካራ ክርስቲያን ናቸው። እና ያኔ እንደዛ ንሳ ገብቼ እጂ እንትነቀደው ያስጨንቀኝ ነበር አለች። መንፈሱ በቃ ስለዚህ መጽናት መቆም አልቻልኩ ማለትና በዚህ መካከል ያው ከጊዜ በኋላ እንግዲህ ያ ስፍራ እሱም ለእኛ ቦታ ፈቀደልን ኮማንደር ለቀቀ እኛም ለቀቅ ከዛ ቸርች ደግሞ ያው ቸርች ውስጥ ተፈቅዶልን ቸርች ውስጥ ማገልገል ጀመር መጨረሻ ላይ ያው አንዳንዴ እግዚአብሔርን ስትሰማ ሰዎችንም በማይጎዳ መልኩ አንዳንዴ የሆነ መግፋትም መገፋትም የለብህም እና በቃ ቦታ ስላጣም አቆም ነው ፕሮግራሙ ቦታ ስለሌለ አቆም ከዛ በኋላ ያው ከቸርች ጋር ማገልገል ጀመርን እና እግዚአብሔር መልካም ነው። ያ ሁሉ ጊዜም ትልቁ ነገር እኔ አሁን የሚለው ምንድን ነው፣ ክርስትና ዋጋ ያስከፍላል። እውነተኛ አገልግሎትም ከጌታ ከተቀበልክ ዋጋ ያስከፍላል። አልጋ በአልጋ አይሆንም ሁሉ ነገር እና እኛ እንደዚህ ዋጋ እየከፈለን አብሮን የነበር ልጅ በቃ በአንድ ጊዜ ወደ ላይ ወጣ ወደ ላይ ወጣና አንድ ቀን፣ እናንተ ዛሬም እዚሁ ናችሁ፣ ዛሬም እዚሁ ናችሁ። እኔ እኮ የት ነኝ የት ነኝ? እናንተ በቃ ዝም ብላችሁ ሁል ጊዜ በቃ ጌታ ጌታ እያላችሁ እነዚህ ትሆናላችሁ። ጌታ እኮ አትባረኩ አላለም። ያንተ በረከት ምንጩ ለመሆኑ ከወዴት ነው አልኩት። ምክንያቱም አንዳንድ ሰዎች በአቋራጭ እግዚአብሔር በማይከብርበት እግዚአብሔር በማይወደሙት፣ ትችላለህ እኮ ለስጋ ልኑር ካልክ ትችላለህ። ለእግዚአብሔር ከኖርክ ደግሞ ዋጋ ትከፍላለህ። ከዛ ግድ የለም አንተም ተባረክ፣ እኛም ተባርከናል። በዚህ እኛ በሰማይ በረከት ስለተባረከን እግዚአብሔር ይህው እያኖረን ነው። አንተን በደረስክበት ግን አንተ እርክበት መንገድ አያዋጣም። እኛስ ነው አምላክን አያሳፍርንም። እና ደስ የሚለኝ ነገር በዘመኔ ከእግዚአብሔር ሐሳብ ጋር መሆን በቃ፣ ምንም ይቅር እኮ አንተ የሆነ ነገሮችን ካየህ እኮ ትባረካለህ ከርክ ብዙ መንገዶች አቋራጮችን ከሄድክ እኮ መባረክ ትችላለህ። ግን እሱ በረከት ይባላል? ግን እሱ በረከትም አይባልም። የእግዚአብሔር መንግስትም አያደርስህም። መንገድ ላይ ነው የሚያስቀርህና እንደውም እርግማን ነው እንጂ አሁን ነቢያት አሁን በዚህ ዘመን እያደረጉ ያሉት ማለት ገንዘብ የሚገኝበትን እየፈለጉ የሀሰት ትንቢት እየተናገሩ ሰዎች እገሌ ገንዘብ ይሰጠኛል ካሉ የማይሆን ነገር ይሄ ማለት እርግማን ነው። መጽሐፍ ቅዱስም ይናገራልና ና በዚህ አጋጣሚ እንደሆነ እናንተ በደንብ ትነግሯቸው። በዚህ አጋጣሚ እንደሆም መናገር የሚፈልገውን የምንድን ነው? ነቢይነት አገልግሎት ማለት ከእግዚአብሔር ከተቀበልኩ እዳ መሸከም አንደኛ፣ ጳውሎስ ስናገር ከፍቅር በቀር ለማንም እዳ አይኖርባችሁ አይኖርባችሁ ካለ እንግዲህ አገልግሎት ማለት በእውነት ከጌታ ከተቀበል ነው። እነ ኢሳያስ አገልግሏል። እነ ኤርሚያስ አገልግሏል፣ አይደለ ተገርፏል፣ ብዙ ዋጋ ከፍሏል። ዛሬ ግን ምንድነው እንግዲህ ብዙ የተበላሸ ነገር አለ። አንደኛ እግዚአብሔር ያላለህን ማለት የለብህም። እግዚአብሔር ያላለኝን ካልኩ እኮ ዋጋ ከፍላለሁ። ምክንያቱም ነገ እዛ ጋር ከእግዚአብሔር መንግሥት መጉደል አለ፣ አላውቅህም መባል አለ። እንደገና ደግሞ እግዚአብሔር በውሸት አይደሰትም በተሳሳቴ ነገር አይደሰትም እኔ ፈልጌ አይደለም ነብይ ሆንኩት እግዚአብሔር ስላደረገኝ ነው የነብይነት አገልግሎት ደግሞ ቀላል ነገር አይደለም አንደኛ የነብይነት አገልግሎት ማለት እግዚአብሔር በሰጠ ጸጋ ሰዎችን ወደ መስመር የምትመልስበት የምትገጽጽበት የምትመክርበት የወደቁትን የምታነሳበት እሳተው የሚመለስበት ነው እኮ እግዚአብሔር ነቢያቶችን አይተናል ሲያገለግሉ አይደል እነ ኢሳያስን አይተናል እነ ኤርሚያስን አይተናል እነ ስቅልን አይተናል ሂድ፣ ወደ አመፀኞች ቢሰሙም ባይሰሙም ነብይ እንዳለ ወቁ ያለ እግዚአብሔር ተናግሯቸዋል። እነዚህ ሰዎች የእግዚአብሔር አፍ ናቸው። እግዚአብሔር ግቡ ስላቸው ይገባሉ፣ ውጡ ስላቸው ይወጣሉ። እግዚአብሔር ተናገሩ ስላቸው ይናገራሉ እንደገና እነዚህ አራት መቶ ነቢያቶች አይደለ ለንጉሱ ሳይሰሙ ሳያደምጡ ትናንት በለመዱት በካፌ ህይወት ካፌ የዋሉ ህይወታ ተከናወን አሉት። የሚገርመኝ ነው ንጉሱ ራሱ አልተዋጠለትም እኮ እስቲ ሌላ ነብይ ይፈልጉልኝ አለ። ግን እነዚህ ነቢያቶች እኮ እውነተኞች ነበሩ፣ እውነተኞች አነሳሳቸው ላይ ግን መንገድ ላይ የሳቱት ምንድን ነው? በቃ ዝና ሲመጣ ክብር ሲመጣ የሆነ ነገር ሲመጣ ሰዎች ይለወጣሉ። እኔ ምን አልኩ ጌታ ሆይ እውቅና ማልፈልግም እኔ ምንም አልፈልግም፣ ብቻ መንግስትን እንዳላጣ። እኔ እውነቴን ነው ብዙ ሰዎችን ሳይ፣ በቃ መንግስትን እንዳላጣ። እኔ ብርም ወድቅም አልፈልግም፣ የሚበላውን ስጠን፣ ግን መንግስትን እንዳላጣ ሁሌ የምለው ይሄንን። መገለጥም አልፈልግም፣ ምክንያቱም የተገለጡትን እኮ እያየን ነው። በቃ የእግዚአብሔር ስም እየተሰደበ ነው፣ የእግዚአብሔር ስም እየተነቀፈ ነው። ብዙዎች በቃ እንደዚህ እያሉ እንደዚህ። በጣም ነው ልቤ የሚያዝ ነው ማለት ነው በሚታየው ስለዚህ አሁን እግዚአብሔርን እያገለገለው እያገለግሏሉ ነቢያቶችም አገልጋዮች፣ እግዚአብሔር የቀባቸው እንደ እውነት እግዚአብሔር በህይወታቸው ይክበር፣ እስቲ እውነት እግዚአብሔር ይክበር። አሉ እኮ ጥሩ፣ እግዚአብሔርን በጽድቅ የሚያገለግሉ እግዚአብሔርን በታማኝነት የሚያገለግሉ ተሰጥቶም ያገለግሉ አሉ። ግን አሁን በብዛት የምናየው ግን በቃ ሰዎች እግዚአብሔርን ቁጭ አድርጎ እንደውም ጌታ ምን አለኝ፣ እኔ ቅርብ ጊዜ እኔ እኮ ውጭ ነኝ አለ ውጭ ነኝ፣ እኔ አስወጥቶኛል። በቃ መድረኩን የተቆጣጠረው ሰው ነው ስጋ ነው እንጂ እኔ አይደለሁም። እኔ አንዳንዴ ያው ለተቸገረው ለተጨነቀው ሰርቼ እወጣለሁ እንጂ እኔ ደጅ ነኝ። እንደገና የተቀቡ ደግሞ አሉኝ አለ እግዚአብሔር። እነሱ ውጭ ናቸው ጥግዞ ነው ያሉት። አሁን እኮ ዝም ብሎ በራሱ የሚሮጠው ነው መድረኩን ተቆጣጥሮ ያለው። ግን የጌታ መንፈስ ምናለኝ አስወጣለሁ አለኝ፣ እነዚህን አስወጣለሁ። ማጸዳበት ጊዜ ደርሷል። እድል ሰጥቻቸው አልተጠቀሙም። ግን የማጸዳበት ጊዜ ደርሷል። ቤቴን አጸዳለሁ። ከዛ ትክክለኛ ለሚገባቸው ሰዎች ነው ስፍራውን የሚሰጠው እኔን ለሚያከብሩ በትክክል ሰምቶ ለሚያገለግሉ ስፍራውን አስረክባለሁ ብሎኛል ጌታ። ክብር ለስሙ ይሁን። ምክንያቱም በጣም አሁን ትውልድ እየፋነነ መድረኩን አመጻ እየሞሉ አመድረኩን ክፋት እየተሞላ እና በእውነት እግዚአብሔር ማስተዋል ይስጣቸው የሳቱት የሚመለሱ እንደገና ደግሞ በትክክል የሚያገለግሉትም ደግሞ እግዚአብሔር በእውነት ጸጋውን ያብዛላቸው። በዚሁ ደግሞ የበለጠ እግዚአብሔርን እየሰሙ እንዲቀጥሉ ይህንን ነው ማስተላለፍ የሚፈልገው። እንግዲህ ለብዙዎች መቀደም አሁን አንድ መልዕክት አንድ ነቢይ ሲናገር ይሄ ጥሩ ልብስ ያለበሳችሁት ውድ ውድ ልብስ ያለበሳችሁ ያልተቀባቸው ፊት መንበር አንስታችሁ ዛ ኋላ ሄዶች ሰታችሁታል

እንደውም የሚያሳድዷቸው የሚገፏቸው እነሱ አይደሉም ወይ? ሀብታሞች አይደሉም? ምክንያቱም ጌታ ድሆች አምላክ ነው። ድሆችን ነው የሚፈልገው በቃ እና ይህንን እንደ መልእክት ካለ እውነት ነው። ተስፌሽልክ ነው። አሁን ምንድነው እሱ? ሰምተዋል ወይ ነኝ? መጀመሪያ ሰምተዋል ወይ ነኝ? ቅድም እንዳልኩ ነው፣ ከዚህ ከድምፅ ጋር ነው የሚሄደው። ለምንድን ነው እፈራለሁ እኮ እግዚአብሔርን መስማት። እኔ የምመክራቸው ነገር እግዚአብሔርን ያዳምጡ። ግድ የለም ይራቡ። እንዴ ብትሄድ እኮ ወደ ጌታ ነው ለክብር ነው እኮ ክብር ነው እኮ ወደዛ እኮ መሄድ እኮ ምንም ችግር የለውም እኮ ለክብር ነው፣ በክብር ነው። በጽድቅ ከሆነ ወደ ክብር ነው የምትሄደው። በሚመጣብህ ነገር ላይ የሚከብረው ማን ነው? እግዚአብሔር ነው። ምን ሰማው መሰለህ፣ አንድ ቦታ ላይ ምን አይነት ጊዜ ላይ እንደደረሰ። ለካ እድገት በጸጋ የለም በደረጃ ነው በደረጃ ነው በደረጃ ነው። ለካ እድገት ቤተክርስቲያን የምትሾመህ በትምህርት በመን በጸጋ አይደለም በጸጋ እድገት አይደለም እነ ጳውሎስ ግን አለ በነገር ሁሉ እደግ፣ በመንፈስ እደግ እያለ ነው የሚነግርህና ማደግ የለም። እኔ የምመክረው ነገር አንድ ነገር ነው፣ ወደ እግዚአብሔር መመለስ። ወደ እግዚአብሔር እንመለስ። መዝሙር 91 ላይ ያለው ቃል በጣም ልብ የሚነካ ነው። ሁል ጊዜ ሰዎች የሚሉት ነገር አለ። መዝሙር 91 ላይ ምን ብሎ ነው የሚናገረው? በልዑልም መጠጊያ ኑሮ ነው። መጀመሪያ ካልኖርክ፣ እነኛ ሁሉ ተንጋግቶ ቢመጡ አንተ የለህም እኮ እኔም የለሁም። ተንጋግቶ ቢመጡ የለም እንኑር። እንደገና ትዚህ ልክ ሆነ። ሉቃስ ወንጌል ምዕራፍ አስራ አምስት ላይ ሄደን ያ የጠፋው ልጅ እኮ መከራው እኮ አሁን ችግሩ አለ አደለ? ችግሩ እኮ ይመልሳል። አንዳንድ ጊዜ ትንቢትም አያስፈልግህም፣ ችግሩ ይመልሳል። ተምረህ ትመለሳለህ። ግን ተምሮ መመለስን ማን ነው ፈቃደኛ የሚሆነው? ማነው ለጌታ ልቡን የሚከፍተው? እግዚአብሔር ቅርብ ነው፣ ለሚቀርቡት ቅርብ ነው። ይሰማል? ያደምጣል ስለዚህ ምንድነው ሉቃስ ላይ ያለው ልጅ ምንድነው እሱ ያለው ታሪክ ነው አሁን እየተፈጸመ ያለው ምንድነው መሰለህ ያለው ያኛው ሲመለስ ቤት ውስጥ መዐት የሚያበላሻል ይወጣል እኔ እስከዛሬ ሳገለግልህ ነው ያደርል ያለው የዛን ሰዓት ላይ ለእኔ ግን ምንም ያደረግከው ነገር የለም ወንድሙ ደስታ መመለስ ደስተኛ አይደለም የወንድሙ መባረክ ይጠራል ለምንድን ነው ብለብል አልፈርድም ለካ በመንፈስ አይደለም እሺ እንግዲህ በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ። ምን የቀረ ነገር ነበረች አለ ግን ትንሽ ጊዜ እንዳልወስድብህ እንጂ አንድ ደቂቃ አንድ ደቂቃ ከሆነ እንግዲህ ገና ትልቁ ምስክርነት እኮ አለ። ስለዚህ የሚቀጥለው እንቀጥላለን አንድ ሳምንት እንቀጥላለን አንድ ሳምንት የግድ ያስፈልጋል። በቃ ስለዚህ አንድ ሳምንት ቀጣይ ሳምንት ላይ የቀረው ምስክርነት ትነግሩን አላችሁ። ምክንያቱ ካላለቀ ሶስተኛ አራተኛ ሌላም ሳምንት ችግር የለውም እና እግዚአብሔር ይባርካችሁ። እንግዲህ ከሱልታ ድረስ እየተመላለሳችሁ እኛ እንግዲህ የኛ ሲኤምኤን ስቱዲዮ ሰሚት ነው የሚገኘው ሰሚት ሰባ ሁለት ነው የሚገኘው ዛሬስ፣ የተመላለሱ መጥተው ነው እንግዲህ ምስክርነት እየሰጡ ያሉት። ስለዚህ አሁንም ያላለቀ ምስክርነት ስላለ የሚቀጥለው ላይ እንመለሳለን። ለማንኛውም አሁን ማነሳነው ርዕስ በተለይ ነቢያት ነን ብላችሁ እግዚአብሔር ከጠራችሁና እያገለገላችሁ የምትገኙ ድሆችን አትግፉ። ከፊት ለፊት ድሆችን አስቀምጡ። ሀብታሞችን ወደኋላ አስቀምጡ። እግዚአብሔር ያለው ከድሆች ጋር ነው እንጂ ከሀብታሞች ጋር አለ። ሀብታሞችን በገንዘባቸው የሚመኩ ናቸው። በገንዘባቸው ትንቢት መግዛት የሚፈልጉ ናቸው። በገንዘባቸው እንደፈለጉ ሊያደርጓቸው የሚፈልጉ ናቸው። ስለዚህ የእግዚአብሔርን አይን ያለባቸው እንዲሆን በመናቅ እርግማን ቤተ ክርስቲያን ላታምጡ፣ ይህንን አደራ ማለት እንፈልጋለን። ለማንኛውም የሚቀጥለው አንድ ነገር ልበላቸው በዚሁ ተመለሱ፣ መመለስ አለባቸው። ምክንያቱም እግዚአብሔር በደጅ ነው። ጌታ ቤቱን ሊያጸዳ ቤቱን ሊያጠራ በደጅ ስለሆነ መመለስ አለባቸው። እግዚአብሔር እድል ይሰጣል። ምክንያቱም ሰው ከተመለሰ እድል ይሰጣል፣ ካልተመለሰ ግን መጣል አለ። ስለዚህ የሰራዊት ጌታ እግዚአብሔር በደጅ ስለሆነ ተመለሱ። ባትመለሱ ግን እግዚአብሔር ይመጣባቸዋል። እግዚአብሔር ይባርካቸው። እውነት ነው። ስለዚህ የሚቀጥለው ሳምንት ነገር ደግሞ በቀጣይ ክፍል የምንገናኛለን። እስከዛ ድረስ ያላያችሁት ክፍል ካለ ዩቲውብ አድራሻችን ላይ ሄዳችሁ ሲኤምኤን ቲቪ ኢትዮጵያ ብላችሁ ማግኘት ትችላላችሁ። ሌሎች እንዲያዩትም አድርጉ። ሳምንት በተመሳሳይ ፕሮግራም እስከምንገናኝ የሚሰናበታችሁ ተስፋ ካሳሁን፣ እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር ይሁን። ይህ ህያው